በሶስት ሚሊዮን ሁለት መቶ ሺህ ብር ጥንቅቅ ብሎ ያለቀለትበት ካርታ ያለው ዕዳ የሌለበት ቤት ይዤላችሁ ቀርቤያለሁ። መቶ አስራ ሰባት ካሬ የሳይቱ ሰፊ ካሬ ጽድት ጥንቅቅ ብሎ ያለቀለት ቤት እኔ ራሱ ሳየው ያስገረመኝ ቤት ነው። ይዤላቸው የመጣሁት ሰላም ቤት ኔቶች ነን። ይህ በፕሮጀክት አስራ ስምንት ቆይ ለሚገኝ ነው። መኝታ ቤቶቹ ቁምሳጥን የተገጠመለት ሁለት ባዝሩም የሆነ ወይም ደግሞ ሁለት ሽንት ቤት ይወጣለት። የቤቱ ለየት የሚያደርገው ሁለት ባዝሩም ይወጣለት። እያንዳንዱ ክፍል በጥንቃቄ የተሰራ 117 ካሬ በ3 ሚሊዮን 200 ሺህ ብር ካርታ አለ። ወደ አይለበትም። ይህን ቤት ለማግኘት ባዮ ላይ በማስቀመጡ ስልክ ቁጥር ይጠቀሙ። ቤት ኔት ፎሎ ላይክና ሼር ያድርጉ። አዋጭ አማራጭ የሚላቸው ላይ የተለያዩ ሳይቶች ላይ ቤቶች ይዘን እንቀርባለን። ተመልከቱት። ኪችኑ እንደዚሁም ካቢኔት የተገጠመለት ነው። እያንዳንዱ ክፍል በጥንቃቄ እየተሰራ በ3 ሚሊዮን 200 ሺህ ብር እንዳያመልጦት። ይህ ቤት በጣም ጽድት ጥንቅቅ ብሎ ያለቀለት ቤት ነው። አሁንም በድጋሚ በ3 ሚሊዮን 200 ሺህ ብር በኮዬ ኮንዶሚኒየም መጥተናል። ካርታ አለ፣ ዕዳ የለበትም ቤት ነው። ቶሎ ፎሎ፣ ላይክ እና ሼር ማድረግዎን አይርሱ። አዋጭ አማራጭ፣ የተለያየ ሳይቶች ላይ ቤቶች ይዘን እንቀርባለን በ3 ሚሊዮን 200 ሺህ ብር መቶ አስራ ሰባት ካሬ ባለ 3 መኝታ ካርታ ያለው ከእዳ ነፃ ሰላም ቤት ኔቶችንም ጥንቅቅ ጽድት ያለ ቤት፣ ሰፊ ካሬ የሳይቱ ሰፊ ካሬ ጥንቅቅ ያለ 117 ካሬ ይዤላችሁ ቀርብ ያለው በረንዳ ይህንን ይመስላል። በፕሮጀክት 16 የሚገኝ ቆንጆ ቤት በ3 ሚሊዮን 200 ሺህ ብር 117 ካሬ ይዤላችሁ ቀርብ ያለው ይሄ ዋናው መኝታ ቤት ነው። ዋናው መኝታ ቤት ይሄንን ይመስላል። ባለ 3 መኝታ 117 ካሬ የሳይቱ ስፊ ካሬ ነው። መታጠቢያው ሙሉ በሙሉ ሴራሚክ የሆነ ጎልደን ድራገን ሽት ቤት የተገጠመለት ማጠቢያ የተገጠመለት እዚህ ጋር ደግሞ የልጆች መኝታ ቤት እናገኛለን። የልጆች መኝታ ቤት ሰፋ ያለ የልጆች መኝታ ቤት፣ ብርሃን በቂ ብርሃን የሚገባበት 117 ካሬ በሶስት ሚሊዮን ሁለት መቶ ሺህ ብር ካርታ ያለው ዕዳ የሌለበት ሰፊ ሳሎን ያለው ጥንቅቅ ብሎ የተሰራ ቤት ይዤላችሁ ቀርቢያለሁ። በፕሮጀክት 16 ኮየ ፈጬ። እዚህም ደግሞ ኪችኑ ካቢኔት የተገጠመለት ጥንቅቅ ብሎ ጽድት ብሎ የተሰራ ቤት ነው። ቤት ኔቶችን ፎሎ ላይክ እና ሼር ማድረጉ ነው ያርሱ አዋጭ አማራጭ። ምንላችሁ? እንደተለመደው እንዲደርሳችሁ። በ ሶስት ሚሊዮን ሁለት መቶ ሺህ ብር። ሰላም ሰላም፣ ቤት ኔቶች ነን። ዛሬ መቶ አስራ ሰባት ካሬ የሳይቱ ሰፊ ካሬ ይዤላችሁ ቀርቢያለሁ። በረንዳው ፈርሶ እየተቀላቀለ ሙሉ በሙሉ ጥድሳት የተጠናቀቀለት ቤት ኪችን ኦፕን ኪችን የሆነ በጣም ቆንጆ ቤት መቶ አስራሰባት ካሬ ባለ ሶስት መኝታ በሶስት ሚሊዮን ሶስት መቶ ሺህ ብር፣ ምንም አይነት እዳ የሌለበት ካርታ ያለው በሶስት ሚሊዮን ሶስት መቶ ሺህ ብር። ለባንክ ገዢዎች አይሆንም። እያንዳንዱ ክፍል ማስጎበኛች ይሆናል። ይሄ መኝታ ቤቱ ቁምሳጥን የተገጠመላት እንደዚሁም ደግሞ ሰፋ ያለ መኝታ ቤት ያለው መቶ አስራ ሰባት ካሬ ባለ ሶስት መኝታ በኮየፈጭ ኮንዶሚኒየም በሶስት ሚሊዮን ሶስት መቶ ሺህ ብር። እያንዳንዱ ክፍል ማስጎበኛች ሆናል። እዚህ ሁለተኛ ክፍል ይሄን፣ እዚህ ጋር ነው ሁለተኛ ክፍል ይሄን ይመስላል። እንደዚሁም ደግሞ መታጠቢያው ይሄን ይመስላል። እንደዚሁም ዋሽንግ ማሽን ገንዳ የተገጠመለት በሶስት ሚሊዮን 3 ሚሊዮን 300 ሺህ ብር በቆየ ፈጭ ኮንዶሚኒየም 117 ካሬ ሰፊ ሳሎን ያለው ቆንጆ ቤት ይዤላችሁ ቀርብ ያለው ካርታ ያለው እዳ የለበትን ቤት ኔቶችን፣ እንደተለመደው አዋጭና አማራጭ የተለያዩ ሳይቶች ላይ ቤቶች ይዘን እየቀረብን እንገኛለን። ይህ ቤት መገኛው በፕሮጀክት 16 ሰፋ ያለ ቆንጆ ቤት ይዤላችሁ ቀርብ ያለው በ3 ሚሊዮን 300 ሺህ ብር ካርታ ያለው እዳ የሌለበት። ይሄ መጨረሻው ስቶር ነው። በቆየ ፈጭ ኮንዶሚኒየም 3 ሚሊዮን 300 ሺህ ብር ይዤላችሁ ቀርብ ያለው ቤት ኔት ሰላም ሰላም ቤት ቤቶችና ቢትርዶር የተገጠመለት መቶ አምስት ካሬ ለየት ያህል ባለቤት እያችሁ መጥቻለሁ። መቶ አምስት ካሬ ሳሎን ይሄን ይመስላል። ስትሪፕ ላይት እንደዚህም ስፖትላይቶቹ በደንብ ጥንቅቅ ውለው ያለቀለት ቤት በጣም ቆንጆ ቤት አጨራረሱ ሁኔታ በአሪፍ ሁኔታ የተሰራ እንደዚህም ደግሞ ወደ ባልኮኒ ይዣችሁ እየገባሁ ነው። በረንዳው ይሄንን ይመስላል። ሰፋ ያለ በረንዳ ያለው መቶ አምስት ካሬ ቤት ነውቶች ነው። ፎሎ ላይክ እና ሼር ማድረጉን አይርሱ። መቶ አምስት ካሬ በቆይ ኮንዶሚኒየም ካርታ አለ፣ እዳ የለበትም። ሶስት ሚሊዮን አራት መቶ ሺህ ብር ነው መሸጫ አወቀው። አራተኛ ፎቅ ላይ ነው የሚገኘው። አሁን ደግሞ ወደ ኪችኑ ይዣችሁ እየገባሁ ነው። ኪችኑ ይሄንን ይመስላል። ሰሚ ካቢኔት ወይም ደግሞ ሲንክ የተገጠመለት ነው። ሙሉ አክሰሰሪዎቹ የተገጠሙለት ነው። መቶ አምስት ካሬ ነው። አሁን ወደ ባዝሩሙ ሁለቱም ድራጋና እንደዚሁም ደግሞ አንዶሽና WC የውሃ ማሞቂያ የተገጠመለት ባለ 3 መኝታ ነው። እያንዳንዱ መኝታ ቤት ላስጎብኛችሁ። ይሄ አንደኛው መኝታ ቤት ነው። ይሄ ሁለተኛው መኝታ ቤት ነው በር የተገጠመለት እንደዚሁም ደግሞ ሶስተኛው መኝታ ቤት የሚመስላት ቤት ቤቶች ነው። ፎሎ ላይክና ሼር ማድረጎን ላይ አይርሱ። 105 ካሬ በኩይፈች ኮንዶሚኒየም አራተኛ ፎቅ ላይ የሚገኝ በ3 ሚሊዮን 400 ሺህ ብር የእርሱ ያድርጉ። ሰላም በቆየፈቼ በተለየ ቤት ይዘንላችሁ ቀርበናል። መቶ 112 ካሬ በቆየፈቼ ኮንዶሚኒየም 112 ካሬ ሰፋ ያለ ለቀቅ ያለ ሙሉ በሙሉ ጥንቅቅ ብሎ ያለቀ ቤት ፊኒሺንግ፣ ስፖርት ላይት፣ እንደዚህም ስትሪት ላይት ሙሉ በሙሉ ያለቀለት ቤት ባለ 3 መኝታ 112 ካሬ ባልካን ይዣችሁ ገባለው። ወደ በረንዳው ይዣችሁ እየገባው ነው። በረንዳው ይሄን ይመስላል ሰፋ ያለ በረንዳ ያለው 112 ካሬ አምስተኛ ፎቅ ላይ የሚገኝ በቆየፈቼ ምንም ዕዳ የሌለበት ካርታ አለው። ዕዳ ያለበትም። ካርታ አለው ዕዳ የሌለበት፣ አምስተኛ ፎቅ ላይ በ3 ሚሊዮን 500 ሺህ ብር። ወደ መኝታ ቤቶቹ ይዣችሁ እየገባው ነው። መኝታ ቤቶቹ ይህንን ይመስላሉ። አንደኛ መኝታ ቤት ይሄንን ይመስላል። በጣም ቆንጆ ሙሉ በሙሉ ጥንቅቅ ብሎ ያለቀለት ቤት። ሁለተኛ መኝታ ቤት ይሄንን ይመስላል። ሁለተኛ መኝታ ቤት በር የተገጠመለት ስፖት ላይት የተገጠመለት ጥንቅቅ ያለ ቤት በ3 ሚሊዮን 500 ሺህ ብር የእርሱ ያድርጉ። ጎልደን ድራገን የተገጠመለት ሙሉ በሙሉ ያለቀ ቤት በ3 ሚሊዮን 500 ሺህ ብር። ይሄ ደግሞ ሶስተኛ መኝታ ቤት ነው። ወደ ኪችኑ ይዣችሁ እመጣለሁ። ኪችኑ ይህንን ይመስላል። ሙሉ በሙሉ አክሰሰሪ የተሟላለት ጥንቅቅ ያለ ቤት በ3 ሚሊዮን 500 ሺህ ብር። ፎሎ ላይክ እና ሼር ማድረጉና የርሱ ቤት ነው።